ሁና፣ ተጠንቀቅ፣ ተሻገር። ግድ የለም። ይሄን ቪዲዮ እየቀረጸ ያለው ይሄ ሰውዬ ነው። ይሄ ሰውዬ መቼም እግዚአብሔር የለት ማያሳየኝ ነገር የለም። አሁን በቁምላቸው ትሄዳለህ ብሎኛል። ምንም አይነት ሹፌር የሌለው የመጀመሪያው በሳን ፍራንሲስኮ ሳን ፍራንሲስኮ ሰው አልባት መኪና ጠርተናል እንግዲህ ያለነው ሳን ፍራንሲስኮ ነው። አሁን አዲስ ነገር ለመሞከር በዝግጅት ላይ ነኝ። ለዓለምም አዲስ ነገር ነው፣ በእኔ ህይወትም አዲስ ነገር ነው። ግን ፈርቻለሁ። ሹፌር በሌለው መኪና መሄድ ትችላላችሁ፣ ሳን ፍራንሲስኮ ውስጥ። ይሄን ቪዲዮ የሚቀርጽላችሁ ዊሊ ነው፣ ዊሊ ቱር፣ ዊሊ ኢትዮጵያ ነው። እንግዲህ ማያሳየኝ የለም። እስቲ አሁን ደግሞ ሰለሽ መኪና ሩጦ ሸሩ ጫሩ ጫሩ ጫሩ ጫ ያዚያዚያዚያ

ጉዳፍተርኑን ዊሊ ይላል። ይኸው በስሙ ነው ጋ ጸሎት እናድርግ መጀመሪያ። እንደዚህ ሰው በሌለው ነገር ሲክል ጸሎት ያስፈልጋል። እንደምታየው ነው ወገን ህዝብ፣ እዚህ ላይ ደርሰናል። ማረን ሰውረን ነው የሚባለው። ዊሊ ሹፌሩ አይታየም ጀምስ የመጀመሪያ ጊዜ ነው። በ18 ዓመት ልጅ በፈረኝ ሹፌር ስትሄድ ጀምስ፣ በጣም የሚገርም ሹፌር ነው። በጣም ጠንቃቃ፣ በጣም ኩል የሆነ ሹፌር ነው። መኪና ያለ ሰው ይሄዳል ብዬ በእድሜ ዘመኔ አስቤ አላቅም። በእውነት በጣም የግድ ሰው ሊሰራቸው ከሚገቡ ስራዎች አንዱ ብዬ ማስበው ሹፍርና ነበረ። ግን ያው በዚህ መጥተውብናል፣ ምንም ማድረግ አይቻልም። ስለዚህ ለአዲሱ ዘመን ራሳችንን ከኤአይ ጋር እንዴት አዋህደን ነው ወደፊት ልጆቻችን አዲሱን ዘመን የሚያሸንፉት ምን ቢማሩ ነው የሚለውን ለብዙዎቻችን የቤት ስራ ነው። እጅ ይጹም ይላል እዚህ መሪው ላይ፣ መሪው ላይ እጅ ይጹም ይላል። አንዳንዱ ገብቶ መሪ ይዛል፣ ደንግጦ ደንግጦ ሲያየው ሰው የለም መሪ ይዛል። እጅ ይጹም ብለው ጽፎበታል መሪው ላይ። በስመ አብ መንገድ አመራረጥ ትጠራለህ እ እዚሁ ማር እና ክርስቶስን የምኑትን

ስፒድ ጨመር ይ ከፈትከው? እንዲ በሩን ኦ ማይ ጋድ! ኮንትሮል ከሆነ በቃኝ። ተዝናነው ወላንድ ደቂቃ ቀረ። በቃ አሜሪካ እኮ ያለ ነው፣ ሰብዓዊ መብት የሚከበርበት ሀገር ነው። መብቴን አውርደኝ በቃ። በአውርደኝ አልፈልግም፣ አውርደኝ! እንዴ ምን ይመስላል? በእናታችሁ ሁለተኛ ብገባ፣ ሁለተኛ አንተ ውስጥ ብገባ እኔ ጥፋተኛ። እንዴት ነው በነፍስ የተጫወተብኝ ሰው ያለበት ቦታ መጣ። ሰው ሰው አድርሰኝ።